ይታያቸዋል የማትሪክ ውጤት ያ 526 ዜ። እባካችሁ ይህንን ቪዲዮ እስከ መጨረሻ ሳታዩ ሀሳብ አስተያየት ከመስጠት ተቆጠቡ። ምክንያቱ ደግሞ እዚህ ጋር የምትመለከቱት ይህ ወጣት ትልቅ ቦታ መድረስ የሚችል በጣም ብሪሊየንት የሆነ ጎበዝ ተማሪ ነበር። በአሁኑ ሰዓት ግን የዩኒቨርሲቲ ትምህርቱን እንኳን አቋርጧል ለዛም ነው እስከመጨረሻ ካልሰማችሁ ልል የፈለግኩት ነገር ልትረዱ ስለማይችል ቪዲዮን እስከ መጨረሻ መከታተል አለባችሁ። ትምህርቱን ለምን እንዳቋረጠ መጀመሪያ ከእሷ እንደበር ላሰማችሁ። ከዛም በተከታታይ የማሳያችሁ ብዙ ቪዲዮዎች ይኖራሉ። መጀመሪያ ግን ከዚህ ቪዲዮ እንጀምር። ይታያችኋል፣ የማትሪክ ውጤት ያ 526 ነው። በዩኒቨርሲቲ ድሮፓውት አድርጊያለ። ገረማችሁ አይደለ? እንዴት እንዴት ይሄን ውጤት አመጡ ዩኒቨርሲቲ ድሮፓውት አረገ? መማር ብፈልግም ግን መማር አልቻልኩም። ለምን? በድምፅ ያስቃል። ያ ዝም ብዬ ነሳቅ ውስጤ ግን አኒዌይ እናንተ መረበሽ አልፈልግም። ግን ያ ለምን እንደዚያ ዓይነት ድምፅ ኖረህ ተብዬ መውጣት እራሱ አልችልም። ላይብሪ ማምሸት አልችልም። ወደ ምግብ ቤት መሄድ አልችልም። በዩኒቨርሲቲ ውስጥ እያለሁ ለምንድን? ምክንያቱም ይሄን ድምፅ ይዤ ቲክታክ ስለምሰራ ምን አይነት መጥፎ ሰዎች ናችሁ፣ አላችሁ አይደል? ግን እናንተ እነዛ ሰዎችም እናንተ ናችሁ። ያ በምሰራቸው ቪዲዮዎች ውስጥ እየገባችሁ መጥፎ ነገር ትናገራላችሁ። እናንተ የምትሏቸው ነገሮች እኔ ስሜት ላይ የሚፈጥሩት ምንም አይነት ነገር የለም እውነት ለመናገር ግን፣ ሌላ ሰዎች ላይ ግን ያለውበትን ቦታ ሴፍ እንዳልሆን አረጋችሁት፣ ወጥቼ እንዳልገባ አረጋችሁት። ሰዎች ድሮፖውት አደረኩ ምንም እንኳን እናቴና ከጣም በለፋበት ምዛ ትምህርት ላይ ግን ከምንም በላይ ደህንነት ይበልጣል። ምንስላሰብ ሻንጤን ተቀይይት አዎ፣ አምስት መቶ ሀያ ስድስት ውጤት ነሩ። አባቶች የሚሉት አንድ አባባል አለ፣ ቃል የሰውን አጥንት የመስበርም የማለምለምም ኃይል አላት። ለሚያልፍ ቀን የማያልፍ ቃል አትናገር ይላሉና ቃላቶች ምን ያክል በሰዎች ሕይወት ላይ ተጽዕኖ እንዳላቸው በዚህ ልጅ መመልከት ትችላላችሁ። እንግዲህ ይሄ ልጅ 526 ያመጣ በጣም ጎበዝ ጀግና ተማሪ ነው። ወደ ዩኒቨርስቲ ያለፈበት ውጤት እራሱ በጣም ትልቅ ውጤት ነው። እንደሚታወቀው አሁን ላይ አስራ ሁለተኛ ክፍል ስንት ተማሪ እንደሚወድቅ ታውቃላችሁ አይደለ? በዚህ ዘመን እንዲህ አይነት ውጤት አምጥቶ ወደ ዩኒቨርሲቲ የገባ ሰው ደግሞ ምን ያህል ጭንቅላት ሊኖረው እንደሚችል ማሰብ ቀላል ነው። ሶሻል ሚዲያ ላይ እንደሚታወቀው የእኛ ህዝብ ሰዎችን የማሸማቀቅ ኃይሉን ከፍ የማድረግ ኃይሉን በጣም ከፍተኛ ነው ከሌላው ዓለም እንደውም ሀበሻ የሚለይበት ከፍ ሲያደረግም፣ አንዴ ነው አውርዶ ሲፈጠፍጥም፣ አንዴ ነው ይባላል እና የዚህ ልጅ ጉዳይ ግን በጣም የሚያሳዝነኝ ነገር ምንድን ነው? በድምፁ ምክንያት ነው። ድምፁ ደግሞ የተፈጥሮ ጉዳይ ነው። እንግዲህ ፈጣሪ የሰጠው ነው። አንዳንዴ የሆኑ ሰዎችን የማይገባ ነገር ሲያደረግ ልናሸማቅቃቸው ወይም ከዛ ተግባራቸው ልንገጽሳቸው ብለን የምንሰጣቸው ኮሜንቶች አሉ። እንደዛ አይነት ተቃውሞዎች አይኑር ማለት አይደለም። ለምሳሌ ይሄ ልጅ በድምፁ ብቻ የሚሰራው ቪዲዮዎች ግን ስለ ጌ ወይም ደግሞ ይሄ ስለ ተመሳሳይ ፆታ ወይም ህብረተሰቡ ስለማይቀበለው ነገር አይደለም ቪዲዮ የሚሰራው እንደዛ ሰርቶ ሰዎች ቢያሸማቅቁት ትክክል ነው ላለው። ምክንያቱም ከማህበረሰብም ከባህልም ወጣ ያለ ነገርን ስናይ መቃወም አለብን፣ መውገዝ አለብን። ይሄ ልጅ ድምፁ ብቻ እንጂ የሴት የሚመስለው ሌላ ተግባሩ ወይም የሚሰራቸው ቪዲዮዎች ግን አሁን ያልኳችሁን አይነት ማህበረሰብ የማይቀበለውን ነገር የሚያደርግ ልጅ አይደለም። ታዲያ ምን አይነት ቪዲዮ ሰርቶ ነው እንደዚህ እስኪሆን ድረስ ያደረሰው ካላችሁ፣ ቪዲዮን ላሳያችሁና እኔ የምላችሁ ነገር ይኖራል። ይህንም ቪዲዮ ተመልክቱት። ጋይዝ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮቤሪውን አብረን እንቀብሰዋለን። እስከመጨረሻው ተቀጣጠለን፣ አብረን እንቀብሰዋለን። ሌትስ ጎ ሰው። በመጀመሪያ ምን ነው የምንከፍተው? ይሄን ነው እንከፍተዋለን። ስንከፍት ቃስ አድርገን እቺ አለች እኮ ብዙዎቻችሁ በዚህ ትታገላላችሁ። ይቺ ላይክ እንድትከፈት ተብላ ትርፍ እንትን አለች፣ ተገባችኋል። እሷን እንከፍታታለን። ከዛ እንደለመድነው አሁን ግን ከቀን ቀን ነው እየጨመረ የሚሄደው። ማርያምን ቀን ቀን ትልሽ አለሽ። ማላውቅሽ መስሎሻል። እናትሽን ወይ ጣዋራ ችግር ኪችን ቤት ገብተሽ እንግዲህ እንዳያችሁት ነው ልጁ የሰራው ቪዲዮ፣ አንዱ ይሄ ቪዲዮ ነው። በጣም ወቀሳ ያመጣበት ማለት ነው። አንድ መናገር የምፈልገው ይህ ዘመን የሶሻል ሚዲያ ዘመን እንደመሆኑ በተለያየ ወቅት የተለያዩ ቪዲዮዎችን ከተለያዩ አቅጣጫዎች እንመለከታለና ግማሹ ስለ ቤቱ ገመና የሚያወራለ፣ ግማሹ ስለ ቀን ውሎ የሚያወራለ፣ ግማሹ ከምግብ ጋር የተያዘ ሲደንሱ፣ ሲጨፍሩ፣ በአጠቃላይ የተለያዩ አይነት ቪዲዮዎች በየቀኑ ሶሻል ሚዲያ እናያለን። አሁን ላይ እንደ ድሮ ከባድ አይደለም። አንድ ሰው ሞባይሉን አውጥቶ የሆነ ቪዲዮ ቀርሶ ይለቃል። ብዙ ሰው ጋር ተደራሽ ይሆናል። ይህም ልጅ ተማሪ እንደመሆኑ እና ሌሎች ተማሪ እንደሚያደርጋቸው በዕለት ተዕለት ውሎ ላይ የሚያደርጋቸውን ነገሮች ቪዲዮ ይሰራል እና እዛ ዶርም ውስጥ ሆኖ ስለሚመገበው ምግብ እና በጣም የሚወደው ነገር ምን እንደሆነ እንግዲህ ተመልካቾቹ ወይም ለሱ ተከታዮች የለቀቀው ቪዲዮ ነው። ይህንን ከወተት ተዋጽኦ የተሰራን አይነት እንዳይስክሬም የሆነ ምግብ እና እነዚህን ብስኩቶች መብላት በጣም ስለሚወድ ይህን ነገር እንዴት እንደምወደው ልነግራቸው አልችልም፣ እንዴት መብላት እንዳለባችሁ እያለ እንግዲህ ኢንጆይ ነው። እንደ ጨዋታም እንደ መዝናኛ አድርጎ ነው ይህንን ቪዲዮ የሰራው እና ምናልባት በቪዲዮ ላይ ስንመለከተው የሚያረጋቸው ሪያክቶች ትንሽ ከለመድነው ነገር ወጣ ስላለ ሊያስቆጣ ሊያናድደን ይችላል። ነገር ግን ይሄ ልጅ ቅድም እንዳልኳችሁ እያወራ ያለው ስለ ምግብ እንጂ ስለ ጌ ስለ ሌዝቢያንሶች ወይ 666 ስለምንላቸው እኛ ስለማንቀበላቸው አይነት ነገር አይደለም እያወራ ያለው ። ነገር ግን ከእሱ ድምፅ መነሻ ሰው ምን እያለው ነበረ? ይሄ ልጅ በዚሁ ከቀጠለ ሌሎች ሰዎችን ሊያበላሽብን ይችላል ቶሎ ነው መገደል ያለበት ብለው ከሚሰጡ ኮሜንቶች መካከል ተመልከቱ። ለእኔ የትራንስፖርት ቻሉኝና ያለበት ቦታ ሂጂ ልግደለው የሚል ኮሜንት አለ። ምን አይነት የሚዘጋ ሰው ነው? እንኳንም እኔ ሰፈር አሎንክ። አይነትም ኮሜንት አለ፣ እኔ ሰፈር ብትሆን ኖሮ እገልህ ነበር ነው። እንደገና ሴቶች ራሱ በሱ ሪያክሽን ወይም ደግሞ ከሱ ድምፅ መነሻ ሆኖ እኔ ሴቷ እንኳን ያንተ አይነት ግማሽ ያህል ሴታ ሴት እንኳን መሆን አልችልም ሴት ሆኜ እንኳን ነው የሚለው እና ከዛ በታችን ቅድም ያልኳቸው አይነት ናቸው አብዛኞቹ። እዚህ ጋር ማምጣቱ ቀፋፊ ነገር ስለሆነ ወይም ለሌሎችም እንዲህ መናገሩ ጥሩ ስላልሆነ ነው። ይሄ ከተመሳሳይ ጾታ ጋር ከጌጋ የተያዘ ይህ ቡሽቲ ምናምን የሚባሉ ስናገረውም ስለሚደብረኝ ነው። ቃሉ ከዛ ጋር የተያያዘ ሰው ነው፣ ስለዚህ መገደል አለበት፣ በተገኘበት አጥፉት፣ ገና ካሁኑ የሚል በጣም የሚያስፈሩ ዛቻና ማስፈራሪያዎች ያሉበት ኮሜንት ነው የተሰጠው እና ይሄ ልጅ እንደሰውኛ እነዚህን ኮሜንቶች ሲያይ በቃ ደነገጠ። ገባችሁ? ፈልጎ ያመጣው ነገር አይደለም። ይህን ሰው እንዲህ አይነት ባለበት ሂደት ራሱ እኛ በዚህ አይነት መንገድ ሳናስደነግተው እየሆንክ ያለው ነገር ትክክል አይደለም። ይሄ ነገር ደግሞ በሕክምና መስተካከል ይችላል የሚሉ አይነት ሪኮማንዶች መደረግ ይችላሉ። ምክንያቱም እሱ ያለበት የሴታሴት የሚመስለው የባህሪ ወይም ደግሞ የድምፅ ቶን በተለያየ መንገድ ሊስተካከልም ይችላል። በህክምናም በቴራፒም ምናምን መቀየር የሚችል ነገር ነው። ማሰብ ያለብን ልጁ ያለበትም ቦታ ነው። ወይም ደግሞ እሱን ልንቃወም የሚገባው የነበረው እኛ ነው ብለን የምናስበውን ነገር ፕሬዘንት የሚያደርግ ወይም የሚናገር ቢሆን ነው። እሱ ስለ እንደዛ አይነት ነገር አይደለም እየተናገረ ያለው። እኛ ግን ከሱ ድምፅ መነሻ አድርገን ልጁ ያልሆነውን ባህሪ ሰተ ነው በማስፈራራት ብቻ በከባድ ድብርት ውስጥ ጭንቀት ውስጥ እንዲወድቅ ገነው እንግዲህ ትምህርቱን እስከ ማቋረጥ ነው የደረሰው። እዚህ ደረጃ እንዲደርስ ቤተሰብ ምን ያህል እንደለፋ ቅድምም ሲናገር ሰምታችኋል። ግን ከሁሉ በላይ ደህንነት ይበልጣል ብሎ ተሸሽጎ ብቻውን ያለው ኢቭን ማለት ነው። የሆነ ጌም አለ አሁን ሰሞኑን እንደ ትሬንድ ሆኖ የተለያዩ ሰዎች ሲጫወቱ አይታችኋል ጌም ላይ ጥያቄም ሊሆን ይችላል፣ ወይም ደግሞ በጣቶቻችሁ የደስቶ ፊንገር ምናምን ለሚባለው አይነት ነገር ተጫውታችሁ ያሸነፈው ሰው እዛ ጋር ደርሶ እስኪመጣ እዚ ጋር የተቀመጠውን ምግብ መብላት ውድድር ምናምን አይነት ጌሞች ይጫወታሉ። እስኪ ለምሳሌ እነዚህም ቪዲዮዎች በተወሰነ ላሳያችሁ ልክ እንደነዚህ አይነት ጌሞችን የምትጫወቱት ከሆነ አካል ጋር ነው። ቢያንስ የሆነ አንድ ሰው እንኳን ያስፈልጋል፣ ከእናንተ ጋር ቢቻል፣ ከዛም በላይ በዛ ብትሉ የበለጠ ደስ ይላል። ጨዋታው ግን አጫዋች አንድ አካል ያስፈልጋል። ይሄ ልጅ እንደዛ አይነት ጌምን መጫወት ፈልጎ ከማ ጋር ሊጫወት ተመልከቱት። ጋይ ፎር ዩ ፔጃችሁ ላይ ፔፐርሲ ዘ ሹ የሚጫወቱት አሉ አይደለ? እኔ ዛሬ ብቻዬን ነው የምጫወተው፣ ቢከስ ሰው የለኝም ጓደኞች ስለሌሉኝ እዚህ፣ ዚህ አብራችን ተጫወት በእናታችን። እሺ ፔፐርሲ ዘ ስ፣ ተመልከቱት። ወጣት ነው ጓደኛ ይፈልጋል፣ እንደሰው መሆን ይፈልጋል። ግን እንደ ሰው እንዳይሆን ያደረግነው እኛ የሰጠነው ኮሜንቶች፣ እኛ የሰጠነው አስተያየቶች ምን ያህል ጫና እንደፈጠረበት ተመልከቱ። ጊዜውን በብቸኝነት ውስጥ እንዲያሳልፍ፣ ከሰዎች እንዲርቅ ነው ያደረገው። እና በጊዜ ሂደት ይሄ ጫና ራሱንም እንዲያጠፋ ሊገፋፋው ይችላል። ምክንያቱም እዚህ ምድር ላይ እኔ ብቻ ነኝ እንዲያይነት ሰው የሆንኩት ማህበረሰብ አይቀበለኝም፣ ከማጋር ነው የምኖረው የሚል ጫና ወደ ውስጡ በሚፈጠር ሰዓት በቃ እነዚህ ነገሮች እኮ ነው። አንድ ሰው እኮ ከመሬት ተነስቶ ራሱን አያጠፋም። በዛ ሰው ላይ በተለያየ መንገድ የመጣበት ጫና ነው ይህንን ነገር እንዲፈጽም የሚያስገድደውና ይህንን ትልቅ ቦታ መድረስ የሚችል ጥሩ እውቀት ያለው ጎበዝ ተማሪ የሆነ ልጅ በማይገቡ ቃላቶች እንደዚህ ማድረጋችን ትክክል ስላልሆነ ነው። በመግቢያ ላይ ልናገር የፈለግኩትን ነገር ሳልጨርስ ሀሳብ አስተያየት እንዳሰጡ ያልኩት አሁንም የበለጠ ይህን ልጅ እንዳንሰብረው ብዬ ነው። እና እኔ በበኩሌ ወንድሜ፣ አይዞ ጀግና መሆን አለብህ። ትልቅ ቦታ መድረስ ትችላለህ። ይሄ ፈልገው ያመጣኸው ነገር አይደለም፣ ተፈጥሯዊ ጸጋ ነው። ይሄ ተፈጥሯዊ ጸጋ ደግሞ በሕክምና በተለያዩ ነገሮችም ቀስ በቀስ መለወጥ የሚችልና መሻሻል የሚችሉ ነገሮች ስለሆኑ ወደ ትምህርት ትኩረት አድርግ። እንደገና ደግሞ ሰዎች ለምንድን ነው ይሄንን ያሉኝ የሚለውን ነገር ለራስ ጥያቄ አድርገህ በተቻለ አቅም ማንነትህን ለመቀየር ጥረት ማድረግ ከዛ በኋላ ሰዎችም አንተን እየተረዱ ይመጣሉ። አንተም አሁን ካለበት ስሜት ቀስ በቀስ ትወጣለህ እና በዚህ ደረጃ ራስ ላይ ተጽዕኖ መፍጠር የለብህም። በዚህ አጋጣሚ ይሄንን ቪዲዮ ለምትመለከቱ ሰዎች በሙሉ አሹ ይባላል፣ የቲክቶክ ስሙ። በተቻላችሁ አቅም ከዚህ በኋላ የሚለቃቸውን ቪዲዮዎች እያያችሁ በረታቱት። ከዚህ ቀደም ደግሞ በስህተትም ሌላ ነገር መስሏችሁ ያልተገባ ኮሜንት የሰጣችሁ ሰዎችም ይቅርታ፣ እኛ እንዲያልመሰልከንም ነበረ የሚል መልካም አስተያየት ብትሰጡት። ቃል የሰውን አጥንት መስበር እንደሚችል ሁሉ ማለምለምም የሚችል ነገር ነውና በምንናገረው ቃላቶች ለዚህ አይነት ችግር እንደዳረግነው ሁሉ በምንናገረው በጎ ቃላቶችና ጥሩ አስተያየቶች ደግሞ ይሄን ልጅ ወደ ነበረበት ቦታ መመለስ እንችላለን። ከዩኒቨርሲቲ የወጣው በውጤት ማነስ ወይም በሌላ ችግር ሳይሆን በእንደዚህ አይነት ነገር ስለሆነ ዊዝድሮ አርጎ ነው የወጣው። ስለዚህ ዊዝድሮ ያደረገ ተማሪ ደግሞ በማንኛውም ሰዓት ተመልሶ ትምህርቱን መቀጠል ስለሚችል ያቋረጠውን ትምህርት መቀጠል እንዲችል ባካችሁ በጥሩ አይነት አስተያየትና በመልካም በሆነ ኮሜንቶች ይህንን ጎበዝ ወጣት ለካ ቅስም ሰባሪ ሰዎች እንዳሉ ሁሉ ለስሜትም የሚጠነቀ ሰዎችን የሚያበረቱ ሰዎችም አሉ ብሎ እንዲያስብና ሁሉም ሰው አንድ እንዳልሆነና ከሱ ጎንም ቆሞ ወደተሻለ መንገድ እንዲቀየር የሚጠሩለትም የተለያዩ ሰዎች እንዳሉ እንዲረዳ እናድርገው። ላለው እኔ በበኩሌ በርታ በማንኛውም ነገር ከጎን ነኝ እላለሁ። ሌሎቻችሁም በመልካም ቃላቶች ይህንን ወንድማችንን አበረታቱ ትላለው። በዚህ አጋጣሚ ሶሻል ሚዲያ ላይ ቪዲዮ በምታዩ ሰዓት ለሰው ሞራልና ስሜትን መጠንቀቅ አለባችሁ እላለሁ። ያንን ስል ግን ተቃውሞ የሚያስነሱ ከህብረተሰቡ ያፈነገጠ ያልሆነ ስራ የሚሰሩትን ግን አትቃወሙ ማለት አይደለም። እነሱን ልክ ያልሰሩትን ልክ አይደላችሁም ማለት አለባችሁ። ግን ደግሞ እነዛ ሰዎች ያላሰቡትን ነገር ራሳችሁ በአይምሯችሁ አስባችሁ ግን ሰው ላይ ያልተጋባ ቃላቶች ተናግራችሁ የሰውን ሞራል የምሰብሩ ሰዎች ግን ከዚህ ድርጊታችሁ እንድትቀጠቡ የዚህ ወንድማችን አንድ ማሳያ ነው። ከዚህ ቀደም ታስታውሱ እንደሆነ አንዲት ልጅ ብንሄድ ይሻላል ብላ ኮሜንት ጽፋ እስካሁን ታዲያ ምን ትሰሪያለሽ ምን ትጠብቅ ያለሽ? አሁንም አለሽ እንዴ? አልሞትሽም እንዴ? ብለዋት እንግዲህ ያንን ኮሜንት በጻፈች በሁለተኛው ቀን ምናምን መሞቷን ታስታውሳላችሁ። ብዙ እንደዚህ አይነት የተለያዩ ሀሳቦችን ኮሜንት ላይ ጽፈው ጨንቋቸው፣ ጠቧቸው ችግር ውስጥ ሆነው የጻፉትን ነገር ሌሎች ሰዎች እንደ ቁም ነገር ሳይቆጥሩት የበለጠ ለዛ ነገር እንዲገፋፉ የሚያረጉ ሀሳቦችን ሰጥተዋቸው ከዚህ ዓለም በሞት የተሰናበቱ ብዙ ወጣቶችን ተመልክተናል። እና ቢያንስ የምናየው ነገር ለእኛ ካልተመቸን በተቻለን አቅም አልፈን መሄድ ሀሳብም አስተያየትም ሳንሰጥ፣ በካልተመቸንማ ዝም ብለን ማለፍ ነገር ግን ጭንቀት ውስጥ ባለ በቸገረው ባዘነ ሰው ላይ ግን ሹፈት ወይም ሌላ ነገር ያን ሰው የበለጠ ተስፋ ያስቆርጠዋል እንጂ ተስፋ እንዲኖረው አያደርግም እና እንዲህ አይነት ሀሳብ አስተያየቶችን የምትሰጡ ሰዎች የእናንተ ቃላቶች ምን ያህል ሰው ላይ ተጽዕኖ እንደሚያደርስም በዚህ ልጅ እንድትመለከቱት ነው ወይም ቪዲዮ ይዤላቸው የመጣሁት ለማንኛውም የእናንተንም ሀሳብ አስተያየት ከስር እጠብቃለሁ መልካም ጊዜ